ፀጉር ቤቶች ሌላ ታሪክ ውስጥ ገብተዋል። እንግዲህ ባሎቻችሁ በየቀኑ እንርታባቸው አጥጥሩ። እንደውም ተከተለሽ እጅ አሜሪካ ለመሄድ ዲቪ ቆርጣ አልደርስ ሲላ ረምን የአሜሪካ ዲቪ እኮ ደደበ በእናትህ አልወጣልኝም። አረ አረ፣ ምንም አይመስለኝም ደግሞ ለአሜሪካ ደግሞ ልጨነቅልኝ? ምን ይህች ኮተታም ደግሞ አሜሪካ ምን አገር ነች? እንደ አሜሪካ ምን ይህች ኃጢአተኛ አገር ደግሞ ኃጢአት ነው የተረፈ አሜሪካ መሄድ። ታውቃለህ አይደለም፣ በመጽሐፍ ቅዱስ እኮ ይህች ጋለሞት ሀገር የተባለችው እኮ አሜሪካ እኮ ነች። እምታይ ሁሉ ኃጢአት እኔን አታመልጥም። እራሱ እኮ ከአሜሪካ ልምር ፍላጎት የለህም አረ ፍላጎት እኮ የለኝም ዝም ፍሬንዶች ሲገፋፉኝ ነው እንጂ እኮ ፍላጎት እራሱ አልነበረኝም። መጀመሪያ ጆ ሆቴል ናወቀው ፋይፍ ስታር ሆቴል አሁ እዛ ከሆን ከዋና ወጥቼ እዚህ ገንዳል እንደው ፊት ለፊቴ ከዋና ወጥቼ ቁጭ ብዬ እዚህ ጥላው ስር ጁስ እየጠጣሁ ነው እደውላለሁ። እቺ ደግሞ ማን ነበር? እንግዲህ ዛሬ ችሎቱ የተቀጠረው በግራ ቀኝ ያሉት ወንድማማቾች የእናታቸው ውርስ የሆነውን ዳቦ ተስማምተው ባለመካፈላቸው በተንጋዊ መንገድ እንዲካፈሉ እየተሰየመ ችሎት ነው። አሁንም ቢሆን ፍርድ ቤቱ እንድትስማሙ ነው የሚጠይቃቸው። በፍጹም አላስማማም። እኔ ከእሱ ጋር ይህንን ውርስ ከምካፈል እሱም እኔም ሳንበለው መንገደኛ ቢበለው ይሻላል። ከእሱ ጋር ከምስማማ ከሴጣን ጋር ደባል ብሆን ይሻለኛል። ተስማሙ። እሱ ይችን ውርስ ከሚበላት እኔ አጥቼው ጎዳና ልውደቅ ተስማሙ፣ ሻላቸል ተስማም። አዎ ይሻላል። ባልበላውም ጭሬ ደፎ አለው እንጂ እችኑር ስማ አይበላት አልበላውም። አይበላት። ተው ተስማሙ። የአንድ እናት ልጆች ናችሁ። የአንድ እናት ልጆች ናችሁ። ተስማሙ መንገደኛ ከሚበላው። ተስማሙ ውሳኔ ዳጓችሁን በፍትሃዊ መንገድ መንገደኛ በልቶታል። ፋይሉ ተዘግቷል። ይግባኝ ማለት ጥቅም የለውም። ወደ መዝገብ ቤት መለስ። እናመሰግናለን፣ ክቡር ዳ ፍትሕን ዛሬ አየዋት፣ በእግሯ ቆማ እናመሰግናለን። እስኪ እኔ ደግሞ ሚስቱ ውጭ የሚፈራው ባል ነው። እስኪ እናየው።

ውስጥ እንዴ ነው ተረፈች። የዘንድሮ ወላጆች በጣም ስስ ሆነዋል። ልጆቻቸው ቀላል ጥፋት አይደለም የሷይን ቢያጠፉ መቆጣትን እንደኋላ ቀርነት ነው የሚያዩት። ለዛም ነው የቅልእ ማህበር የሚያቋቋም ነው ቅምጥል ልጆችን እንቀጣለን እንገርፋለን ነው ሲተናተን። አሰራራችን ላይ ብዙ ሰዎች ጥያቄ ቢኖራቸውም እኛ ልጆቹ ሳይፈሩ ሳይተቡ ስርዓት ባለው መንገድ መስመር እንዲይዙ ነው የምናደርገው። እንግማታም እናተስን ነገር አልሰማል ከአይደለም ልብላ። እኛ አሰራራችን እንዴት ነው? በቅድሚያ መጀመሪያ ልጁ ከሰባት ዓመት በታች መሆን አለበት። ከሰባት ዓመት በላይ ከሆነ ኦልሬዲ ልጁ ስድ ሆኗል፣ በቃ ከኛ ቁጥር ይወጣል። ሌላው ደግሞ ልጁን ረጋ ብለን ስንመክረው ስናናገረው አለ አደለም፣ ወላጅ አጠገባችን ባይኖር ጥሩም አንተም ዞነ ሰው ጋር አሰራራችሁ እንግዲህ የህፃናት ስነ ልቦና ላይ ትልቅ ችግር እያደረሰ ነው የሚባል ወሬ አለ። ድርጅታችሁን ለማዘጋት ፊርማ እየተሰባሰበ እንደሆነ ሰምተናል። እናንተ ስለዚህ ጉዳይ ምን ትላላችሁ? ይሄ የፈጠራ ስራችንን ለማንቋሸሽ የተነዛ ዲስኩር ነው። ማንንም መጠየቅ ትችላለህ። አንድም ህፃን ልጅ ከልክ በላይ ተቆጥተን አናቀ ነው ሽንቺ ጆሮ ቆራጭ ልጆች በዱላ ይገሩ ቁጭ ብሎ የመነጋገር ልምዳችንን በማዳበር ትውልድን እንገንባ በስልክ ቁጥራችን ዜሮ ዘጠኝ በመደወል የቅል ማህበር አባልን እንሆን ቅምጥ ልጆችን እንገርፋለን እንቀጣለን